ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይሄ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ሼር እና ላይክ እንድታደርጉልኝ በትህትና እጠይቃለሁ። ዛሬ ደግሞ ይዤላችሁ የመጣሁት በአዲስ መልክ ቃላትን እንዴት አድርገን መመስረት እንችላለን፣ ፊደላትን እንዴት አድርገን አገጣጥመን ማንበብ እንችላለን ለሚሉን ብዙዎች ፊደላትን ያውቃሉ፣ ነገር ግን ደግሞ አገጣጥሞ ማንበብ በጣም የሚያስቸግራቸው እህት ወንድሞች አሉ። እነሱን ለማገዝ ያህል ብዬ የሰራሁት ቪዲዮ ነው። ይህ ቪዲዮ እንደደረሳችሁ እናንተ ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ለፉ። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ ዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛን በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ባላችሁበት ሆናችሁ በኦንላይን በራሳችሁ ስልክ መማር ትችላላችሁ። በሳምንት አምስት ቀን ባሉ በስራ ቀናት ብቻ አቀላጥፋችሁ እንዲጽፉ እንድታነቡ እናደርጋለን። አማርኛን ቀለል ባለ ሁኔታ እያስተማርን ነው የምንገኘው። ዛሬ ይዤላችሁ የመጣሁት አማርኛ ፊደላትን በቀላሉ አገጣጥመን እንዴት አድርገን ማንበብ እንችላለን። ይህ የብዙዎች ጥያቄ ነው። ብዙዎቻችን ፊደላትን እንችላለን፣ እንቆጥራለን፣ ወደፊትም ወደኋላ እንቆጥራለን። ነገር ግን ፊደሎችን እንኳ እያወቅን አገጣጥመን ማንበብና መጻፍ አቃተን የምንቸገር ልጆች ደግሞ ዛሬ ቀለል ያለ መፍትሔ ነው ይዤላቸው የመጣሁት። ይህን ቪዲዮ እንደደረሳችሁ ለሁሉም አማርኛ ማንበብ እና መጻፍ ለማይችሉት ሸር እያደረጋችሁ አዳርሱልኝ። ከዚህ በኋላ አማርኛን አገጣጥሞ ማንበብ ከበደኝ የሚል ጥያቄ እንዳይነሳ ያደርጋል ማለት ነው። በጣም ረጋ ብላችሁ ከመጀመሪያው እስከ መጨረሻው በትኩረት ተመልከቱ፣ በትኩረት ተከታተሉ። አማርኛ ከዚህ በኋላ ከበደኝ የሚል ቃል አይወጣችሁም ማለት ነው። ስለዚህ ዛሬ የምናየው ደግሞ ከአምስት በላይ የሆኑ ፊደላትን እንዴት አድርገን አገጣጥመን ማንበብ እንችላለን። ፊደላትን እናውቃለን፣ ነገር ግን አገጣጥመን ለማንበብ ደግሞ ተቸግረናል። ስለዚህ የመጀመሪያ ስራችን መሆን ያለበት እዚህ ጋር ምንድን ነው? አንደኛ ፊደላትን በደንብ አገጣጥመን ለማንበብ እና ለመጻፍ የመጀመሪያው ስራችን እያንዳንዱን ፊደላትን ማወቅ ይጠበቅብናል። የመጀመሪያ ስራችን መሆን ያለበት እሱ ነው። ፊደላትን እያንዳንዱን ማወቅ ከቻልን፣ እነዚህ ፊደላት ደግሞ ከየትኛው ቤተሰብ የመጡ ናቸው ከየትኛው ቤተሰብ የመጡ ናቸው የሚለውን ደግሞ በድጋሚ አሁን ማወቅ ይጠበቅብናል። ከዛ በተጨማሪ ደግሞ እነዚህ ፊደላት ከየትኛው ቤተሰብ መሆን እንደመጡ ካወቅነ ደግሞ ማድረግ ያለብን ነገር ምንድን ነው? ስንተኛ ፊደላት ናቸው? ምን አይነት ድምፅ ነው ያላቸው? ስንተኛ ድምፅ? በመጀመሪያ አማርኛ አናባቢ ድምጾችን አንድ በአንድ ማወቅ ይጠበቅብናል። ሰባቱ የአማርኛ አናባቢ ድምጾች ከአ እስከ ኦ ያሉ አናባቢ ድምጾችን ማወቅ ይጠበቅብናል። ልክ እነዛን ካወቅነ ደግሞ እያንዳንዱ ፊደላት ላይ እየገቡ ድምፅ እንደሚሆኑ እናቃለን ማለት ነው። ስለዚህ እነዚህ ፊደሎች ስንተኛ ድምፅ ናቸው የሚለውን ማወቅ ይጠበቅብናል። ለምሳሌ ሀ ከሆነች ስንተኛ ነች? አራተኛ ወይ ሶስተኛ የሚለውን ማወቅ እንችላለን ማለት ነው። ቅርጻቸውንም መጀመሪያ ፊደላትን እንኳ ስንላይ ምን ማድረግ አለብን መሰላችሁ? ድምፃቸውንም ቅርጻቸውንም በደንብ ማወቅ ይጠበቅብናል። ከመሰረቱ ፊደላትን ጀምራችሁ ለምትማሩ ልጆች መሰረታዊ ለውጥ የሆናችሁ ዘንድ ፊደላትን ከቀኝ ወደ ግራ፣ ከግራ ወደ ቀኝ እንዲሁም ወደ ቁልቁል ቁጠሩ። እሱን ከቆጠራችሁ በተለይ ወደ ቁልቁል መቁጠር ከቻላችሁ የፊደላትን የጋራ ባህሪ መውጣት ትችላላችሁ። ያ ማለት ወደ ቁልቁል ስንቆጥር የጋራ ባህሪያቸውን ማግኘት እንችላለን ስንል ምን ማለታችን ነው? ፊደላትን ወደ ቁልቁል ስንቆጥር ለምሳሌ የመጀመሪያ ፊደሎችን ወደ ወደ ቁልቁል እየቆጠርና ስንሄድ እያንዳንዱ የመጀመሪያ ፊደሎች ምንም አይነት ቅጥያና ቀለበት እንደሌላቸው መለየት እንችላለን። ሁለተኛ ፊደሎች በቀኝ በኩል ቅጥያ እንዳላቸው ማወቅ እንችላለን። ሶስተኛ ፊደሎች ሸፋፋ ወይም ጫማ እንዳላቸው ማወቅ እንችላለን። ከዚህ በተጨማሪ አምስተኛ ፊደሎች ደግሞ አሁንም የጋራ ባህሪያቸው ምንድን ነው? ቀለበት አላቸው። ስለዚህ ወደ ሳሽ በቆጠር ነ ቁጥር ወይም ወደ ቁልቁል በቆጠር ነ ቁጥር እያንዳንዱን የፊደላት የጋራ ባህሪ ማወቅ እንችላለን። ከዚህ በተጨማሪ አሁንም ወደ ቁልቁል ስንቆጥር ምናገኘው የጋራ ባህሪ ምንድን ነው? ድምፅ አለ ድምፅ የመጀመሪያ ፊደሎች እ ሚል ድምጽ አላቸው። ሁለተኛ ፊደሎች ኡ ሚል ድምጽ አላቸው። ሶስተኛ ኢ፣ አራተኛ አ፣ አምስተኛ ኤ፣ ስድስተኛ እ፣ ሰባተኛ ኦ ሚል የጋራ የሆነ ድምጽ አላቸው። ያን የምናገኘው ወዴት ነው? ወደ ቁልቁል ስንቆጥር ነው ማለት ነው። ወደ ቁልቁል ስንቆጥር የጋራ ባህሪያቸው እናገኛለን። ያ ማለት ሰባቱ የአማርኛ አናባቢ ድምጾችን ማወቅ ግዴታ ነው። እነሱን ካወቅነ ፊደላትን አገጣጥሞ ማንበብ በጣም ቀላል ነው። እነዚህን ስቴፖች በድጋሜ በድጋሜ ተከታተሏቸው። ምክንያቱም በየቀኑ ከምትቸገሩ አንድ ቀን ወይም ሁለት ቀን አንብባችሁ የመጨረሻ ለውጥ ብታገኙ ለእናንተ ትልቅ ነገር ነው። ስለዚህ አሁን ወደ ትምህርቱ ነው የሚሄደው። ረጋብላችሁ ተከታተሉኝ፣ እንዴት አድርጌ አገጣጥሜ እንደማነብ ከመሰረቱ አንድ ፊደል ወይም ሁለት ፊደልን እንዴት አድርጌ ነው አገጣጥሜ ማንበብ መችለው። በትኩረት ተከተሉ። እዚህ ጋር እንደምታዩት የመጀመሪያው ፊደል ሀ ነው አይደለ ሃ ማለት እንዲሁ ሃን እናውቀዋለው መጀመሪያ። ከዛ ይሄ ሃ የሚባል የየትኛው ቤተሰብ ነው? የሃ የሃሌታ ሃ ቤተሰብ ነው። ሃሌታ ሃ ቤተሰብ ሆኖ ስንተኛ ፊደል ነው? አራተኛ። አራተኛ ፊደል ምን አይነት ድምጽ አለው? አ ሚል ድምፅ አለው። ስለዚህ እንደ ማን ብዬ አነባዋለው? ሃ ብዬ ማለት ነው። ከዚህ በተጨማሪ ይቺ የየቤተሰብ ነች፣ ይ ትባላለች። ስድስተኛ ነች። ስለዚህ እነዚህን ለማንበብ መጀመሪያ ሃ ይላለው፣ ከዛ ይ ባንድ ላይ ምን ይላሉ? ሃይ ሃይ ነገር ግን ሀይ ሃይ ብዬ አላውቅም። ለምን? ከዚህ በኋላ ስንት ፊደል አለ? አራት ፊደል አለ። ከነዚህ ከሁለቱ በኋላ አራት ፊደል አለ። ይህንን አራቱን ፊደል በአንድ ማንበብ አለብኝ። ስለዚህ የመጀመሪያ ፊደል ሃ አልኩኝ፣ ከዛ ይ በአንድ ላይ ሃይ ሃይ። አሁንም ተጨማሪ አለኝ። ማ ማ የመዘር አራተኛዋ ነች። ስለዚህ በአንድ ላይ ሶስተኞችን፣ አሁንም ሶስቶችን ሃይ ማ ምን ይላል? ሃይ ማ ስንት ፊደል አነበብኩ? ሶስት። አሁንም እቀጥላለሁ። ኖ የነዘር መጨረሻዋ ነች። ስለዚህ ኖ ምን ብያለው? ቅድም ሀ ይ ማ ብያለው አይደለ? ሃይማ ብዬ ነው ያቆምኩት። አሁን ደግሞ ምን እላለሁ? ኖ ሲጨምርበት ምን ይሆናል? ሀ ይ ማ ኖ ስንት ሆነ? አራት ፊደል። ጠቅላላ ፊደሎች ስንት ናቸው? ስድስት ስለዚህ መጀመሪያ ሀ አልኩኝ ከዛ ይህ ሲጨምር ሀይ አልኩኝ ከዛ ሀይ ብዬ ደግሞ ማን ሲጨምር ሃይማ አልኩኝ ሃይማ ብዬ ደግሞ እንደገን ኖ ሲጨምር ደግሞ ሃይማኖ አልኩኝ አይደለ ሃይማኖ ስንት ፊደል ደርሻለሁ አራት አሁን ደግሞ አንድ ጨምራለሁ ታ ሃይማኖ ኖ ብያለው ታ ጨምራለሁ ሃይማኖታ ሃይማኖታ ታ አያችሁ አሁን የቀረች ስንት ነው አንድ ስለዚህ ሃይማኖታ ኖ ብያለው የሚጨምረው ፊደል የመጨረሻው ማ ነው ዊ በአንድ ላይ ሳነበው ምን ይሆናል? ሃይማኖታዊ ሃይማኖታዊ። አያችሁ እዚህ ጋር ባረንጓዴ የተጻፈው ምን ይላል? ሃይማኖታዊ ይላል ማለት ነው። ሃይማኖታዊ ልክ እነዚህን ቃላቶችን በአንድ ላይ ለማንበብ በዚህ ስታይል ማንበብ ይጠበቅባቸዋል። መጀመሪያ አንድ ፊደል ከዛ ሁለት ፊደል ከዛ ሶስት፣ አራት፣ አምስት፣ ስድስት እስከ አስር ፊደል ቢሰጠን በዚህ መሰረት ማንበብ እንችላለን። የመጀመሪያ ስራችን አንድ ያነበብናትን ፊደል በአእምሯችን መያዝ ይጠበቅብናል። የመጀመሪያ ፊደል ማን ነው ያልኩት፣ ሀ ወይስ ለ የሚለውን በአእምሯችን እንይዛለን። ከዛ በኋላ እያንዳንዱን እያከታተልና በቅደም ተከተል በአእምሯችን እያዝን እያነበብን እንሄዳለን ማለት ነው። ከዚህ በመቀጠል እዚህ ጋር የምታዩት ፊደል ደግሞ ምንድነው የሚለው፣ ለ ነች አይደለ? ለ ማለት የመጀመሪያ ፊደል ምንም አይነት ቅጥያ ቀለበት የሌላት የመጀመሪያ ፊደል ነች። ስለዚህ ለ እንላለን። ከዛስ፣ መ። መም የመጀመሪያ ፊደል ናት፣ ምንም አይነት ቅጥያ ቀለበት የላትም። ስለዚህ በአንድ ላይ ሳረጋቸው ለመ፣ ለ ና አሁን እነዚህን ይዣሉ በአምሮዬ ለመ ብያለሁ። ከዛ ጠን እጨምርባታለሁ፣ በአንድ ላይ ለመጠ ለመጠ አሁን ገና ትርጉም አልሰጠኝም። ለመጠ እያልኩ ማለት ነው። ለመጠ ሌላም እጨምርበታለሁ፣ ቀ ለመጠቀ፣ ለመጠቀ አያችሁ፣ ለመጠቀ ዝም ብሎ ተራውን ይዞ ማንበብ ነው። ምንም እንትን የለውም። ስለዚህ ለመጠቀ ብያስኩኝ፣ መጨረሻ ላይ ምን አለች? በአንድ ላይ ሳደርገው ለመጠቀም ይለኛል። አያችሁ፣ የመጨረሻዋ ፊደል ስትመጣ ሙሉ ትርጉም ሰጠኝ ማለት ነው። አንዳንዴ ይህ ስናነብ ሙሉ ትርጉም ሊሰጠን ይገባል። ሙሉ ትርጉም ካልሰጠን የሆነ መሀል ላይ የዘለልነው ፊደል አለ ወይም ያላወቅነው ነገር አለ ማለት ነው። ስለዚህ ሙሉ ትርጉም እንዲሰጠን ከፈለጋችሁ የተዘረዘሩ ፊደላትን በሙሉ በአንድ በስርዓት ደርድረን ማንበብ ይጠበቅብናል። ስለዚህ እነዚህ እኔ ቅደም ተከተላቸውን ተከትዬ ነው ያነበኩት። መጀመሪያ ለ አልኩኝ፣ ከዛ መ፣ ከዛ ጠ፣ ከዛ ቀ፣ ከዛ ም። በአንድ ላይ በተራ ቅደም ተከተል ሳነባቸው ትክክለኛ ትርጉም ለመጠቀም የሚል ይሰጡኛል ማለት ነው። እዚህ ጋ ለመጠቀም ለመጠቀም የሚል ቀጥተኛ ትርጉም ይሰጣሉ። ከዚህ በመቀጠል ከዚህ ጋር ደግሞ የምታዩት ህ ማለት የሐመሩ ሀዘር ስድስተኛው ህ ነው። የሐመሩ ሀዘር ስድስተኛው ህ ነው። ከዛ ይቺ ማነች? መ የመጀመሪያ ሀዘር መ። ስለዚህ በአንድ ላይ ሳነባቸው ህመ ህመ፣ መጀመሪያ ህ እያለው እዛ መ ህመ። ከዛ ይችስ ም ነች አይደለ ም ህመ ም እሂ፣ እዚህ ጋር አሶ ቢቆረጥ ትርጉም ይሰጣል። ህመም የሚል ይሰጠኝ ማለት ነው። ነገር ግን ሌላ ተጨማሪ አለኝ። ህመም ህመምተ ህመምተ፣ አያችሁ ህ መ ም ተ። ከዛስ ኛን አመጣለሁ በአንድ ላይ ህመምተኛ። ይህ አምስቱ የተዘረዘሩ ፊደላት ህመምተኛ የሚል ትርጉም ይሰጣሉ ማለት ነው፣ ይሰጣሉ። ስለዚህ እንዴት እዚህ ጋር የምናነበው እንዴት ነው? የመጀመሪያ ፊደሎችን በአእምሯችን ይዛለን ህ እንላለን። ያስኩኝ ህ ህ ከዛስ ም ህመ ህመ ከዛስ ህመ ተ ብዬ ነበር ተህመምተ ከዛ መጨረሻ ላይ እኛ ያለች ህመምተኛ ህመምተኛ ብለን ሙሉ ትርጉም እንዲሰጥ አደረግነው ማለት ነው። ከዚህ ጋር ደግሞ እንደምታዩት ምንድን ነው የሚለው የመጀመሪያው ሚ የመዘር ሶስተኛ ፊደል ነች። ስለዚህ ማን እንላታለን? ሚ ሚ ስ የሰዘር ስድስተኛዋ ማለት ነው። ስ በአንድ ላይ ሚስ፣ ሚስ፣ ሚስ። ከዛስ? ጥ ሚስጥ፣ ሚስጥ፣ ሚስጥ። እንዳስረሱ። ከዛ ራ መጀመሪያም ብያለሁ። ሚስ ጥ አሁን ስጨምርበት ራ፣ ሚስ ጥራ፣ ሚስ ጥራ። ከዛስ ውይ አለች የወዘር ሶስተኛዋ በአንድ ላይ ሳነባው ምንድነው? ሚስጥራዊ፣ ሚስ ጥራዊ። አያችሁ ሙሉ ትርጉም ሲሰጥ ሚስጥራዊ ብለን እናነባለን። ሚስጥራዊ ሚስጥራዊ። ከዚህ ጋር ደግሞ የመጀመሪያዋ ስ ነች። ስ ማለት የንጉሱ ሰ ስድስተኛ ፊደል ነች። ስ ከዛ ነ ባንድ ላይ ስናነባቸው እነዚህ ሁለቱ ስነ ስነ። ስለዚህ ስነ ካልኩኝ እነዚህ ሁለቱን ብቻ ነው። ከዛ ይሄን እንጨምራለሁ። ም ስነ ም ስነ ም ከዛስ ግ የገዘር ስድስተኛዋ ስነ ምግብ ስነ ምግብ ስነ ምግብ። ከዛስ ባ ስነ ምግ ባ ስነ ምግ ባ ከዛስ የመጨረሻዋ ር የረዘር ስድስተኛዋ ባንድ ላይ ሳነባው ይሄን ይላል፣ ስነ ምግባር ይላል። ስነ ምግባር ስነ ምግባር። ከዛ እዚጋ እረ የመጀመሪያ ፊደል ነች። ቂ ሶስተኛ ፊደል ነች። የቀዘር ረ እንላለን። የመጀመሪያ ከዛ ቂ ረቂ ረቂ ረቂ ከዛስ ቅ ረቂቅ ረቂቅ ከዛስ ና ረቂቅ ና ረቂቅ ና ከዛ ት ረቂቅነት ቅ እዚህ ጋር ምን ይላል? ረቂቅነት ረቂቅነት አያችሁ። ረቂቅነት ከዛ እዚህ ጋር የመጨረሻው የጻፍኩት ደግሞ ምንድነው የሚለው የመጀመሪያ ሰ ሰዓቱ ሰ የመጀመሪያዋ ነች፣ ን የነዘር ስድስተኛዋ፣ ጠ የመጀመሪያዋ፣ ረ የመጀመሪያዋ፣ ዥ የዠዘር ስድስተኛዋ እነዚህን እንዴት አድርገን እናገጣጥም ነው። ስለዚህ የመጀመሪያዋ እዚህ ጋ ሰ እንላለን፣ ከዛ ን ሰን ሰን ከዛ ጣ ሰን ጣ ሰን ሳንጣረ ከዛስ ጅ ሳንጣረ ጅ ሳንብሉላሎ በአንድ ላይ ሳንጣራሽ። ቤተሰብ ዛሬ ያየናቸው እንዴት አድርገን ፊደላትን ንጣጥልና አገጣጥመን ማንበብ እንደምንችል ቀለል ባለ ሁኔታ ከመሰረታዊ ለውጥ ጋር ይህንን ከመጀመሪያው እስከ መጨረሻው ረጋ ብሎ ከኔ ጋር ያየ እንዲሁም ይሄ ቪዲዮ ሲደርሳችሁ በደንብ በትኩረት የተመለከታችሁ አማርኛም በተለይ አማርኛን ከመሰረቱ ማንበብ መጻፍ የተቸገራችሁ ልጆች ፊደላትን ችላችሁ ማንበብና መጻፍ፣ አገጣጥሞ ማንበብ እንዲሁም አገጣጥሞ መጻፍ ያቃታችሁ ልጆች ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። ይሄንን ቪዲዮ ላይክ እና ሸር እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ በተስፋና እንድታስተላልፉልኝ ለሌሎችም ሸር እንድታደርጉልኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። በአጭር ጊዜ ብቻ ባላችሁበት በኦንላይን አማርኛን አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። በድጋሚ አብራችሁኝ ስለቆያቸው ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ ቸርን ሰንበት።